ሰላም ለእናንተ ይሁን፣ እንደምናላችሁ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ የሰዓቱን ዜናዎች እንሆ ብለናል። ከዜናዎቹ ጋር ጀማሊማም ለደቂቃዎች አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። ላሊበላን ጨምሮ የቱሪዝም ኢንዱስትሪውን ለማነቃቃት ማህበረሰቡ ለሰላም መስፈን የድርሻው መወጣት እንዳለበት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን አሳሰቡ። የላሊበላ ከተማ የቱሪዝም ፍሰት መቀዛቀዝ በከተማዋ የኢኮኖሚ እንቅስቃሴ ላይ አሉታዊ ተጽዕኖ ማሳደሩን በዘርፉ የተሰማሩ ባለሀብቶች ተናግረዋል። አበሻነ ዝርዝር ዘገባ አለው። የታተሩ የኢትዮጵያን እጆች እጅግ በሚያስደንቅ ሁኔታ ዓለምን ባስገረመ ስልጣሬና ቴክኖሎጂ ከሰሯቸው የላለበላ ውቅር አብያተ ክርስቲያን አንዱ የሆነው ቤተ መድኃን ላይ ነው የምንገኘው። ላሊበላ ከዓመታት በፊት ሰፊ የሆነ የቱሪስት ፍሰት የነበረባት ከተማ ናት። በአሁኑ ሰዓት ግን የላሊበላ ጎዳናዎች ቱሪስት አይንቀሳቀስባቸውም። ላሊበላ ውብና ድንቅ የሆነው ቅርስ የሚያየው ሰው የለም በሚባል ደረጃ ላይ ይገኛል። ሰላም፣ ቱሪዝም እና የአንዲት ሀገር ኢኮኖሚ እጅግ ተመጋጋቢነት እንዳላቸው ይታመናል። በላሊበላ በቱሪዝም ኢንዱስትሪ ውስጥ የተገኙ ባለሀብቶች ስለ ሰላምና ቱሪዝም የሚሉ አለ። ትልቁ ነገር የቱሪዝም ሰላም ነው። የትኛውም ቦታ ቢሆን እኛም ብንሆን ሰላም ከሌለ ከአንድ ቦታ ወደ አንድ ቦታ አንሄድም። የንግዱ እንቅስቃሴም ከዚሁ ጋር የተያያዘ ነው እና ቱሪዝሙ አንዱ የተጎዳው በሰላም እጦት ምክንያት ነው። ላሊበላ የገበያ ችግር የለበትም። ነገ ጠዋት ሰላሙ ቢኖር በአንድና በሁለት ወር ውስጥ ሪከቨር ማድረግ የሚችል ከተማ ነው። በየሆቴሉ የነበሩት ሰራተኞች በአጠቃላይ በአስጎብኝነት የነበሩት ጋይዶች፣ በስጦታ እቃ ሻጭነት ተደራጅተው ይሰሩ የነበሩ የስጦታ እቃ ሱቅ ባለቤቶች በሙሉ ይሄ ሴክተር በሙሉ ለስደት እና ለችግር ተጋልጧል። የዓለም ከተማ በመባል የምትታወቀው የላሊበላ ከተማ የዓለም ሕዝብ እያያት አይደለም ያሉት የላሊበላ ከተማ ባህልና ቱሪዝም ጽሕፈት ቤት ኃላፊ ዲያቆን አዲሴ ደምሴ ለዚህ ደግሞ የሰላም እጦት ትልቁን ድርሻ እንደሚይዝ ይገልጻሉ። እንግዲህ በአመት ከ40 ሺህ በላይ የውጭ ሀገር ቱሪስት የሚመጣባት ከተማ የነበረች ከተማ ነች። ከተማ የ2016ን በምናይበት ሰዓት ኦልሞስት ኦል 37 ፐርሰንት ከእቅዳችን ወደ 9 ሺህ የውጭ ሀገር ቱሪስት ይመጣን ብለን በእቅድ ይዘን ነበረ የመጣው የቱሪስት ፍሎውን በምንመለከትበት ሰዓት ኦልሞስት ሰላሳ ሰባት ፐርሰንት የደረሰበት ሁኔታ በአመት ማለት ነው። የዘንድሮ እንግዲህ እቅዳችን ኦልሞስት ወደ ስምንት ሺህ አካባቢ የውጭ ሀገር ቱሪስት ይመጣን ብለን አስበን ነበረ። ኦልሞስት ሀምሳ ፐርሰንት አራት ሺህ ሁለት መቶ አካባቢ የውጭ ሀገር ቱሪስት መጥተው የቅዱስ ላሊበላ ውቅር አብያተ ክርስቲያንን ጎብኝተዋል ማለት ነው። እንግዲህ ይህ ምንድን ነው በምናይበት ሰዓት አሁንም የቱሪስት ፍሎ በምንፈልገው መልኩ እየመጣ አይደለም ማለት ነው። ይሄ መሰረታዊ ሩት ኮዝ የምንለው እንግዲህ የሰላም ጉዳይ ነው። ላሊበላ ከተማ በአሁኑ ሰዓት ሰላሟን ጠብቃ ትገኛለች፣ ያሉት ላሊበላ ከተማ ተቀዳይ ምክትል ከንቲባ ወንድም ነው ወዳጄ፣ የቱሪስት ፍሰቱን ለመመለስ ሕብረተሰቡ ሰላሙን በማስጠበቅ ረገድ ድርሻውን ሊወጣ እንደሚገባ ተናግረዋል። አሁን ያለ ሁኔታ ከሰላም አንጻር አንጻራዊ ሰላም ያለበት ከተማ ነው ቱሪስቶችን ቢመጡ ኦልሞስት መሰረተ ችግር ናቸው ብለን አናምነው። ነገር ግን አንጻራዊ ሰላም ቢኖርም የቱሪስት ፍሰቱ የኤምባሲ ፈቃዶች አሁንም ገና ግሪን ላይ ስለሌለን አሁንም ሬድ ዞን ላይ ስለሆነ የተቀመጠው በዚህ ችግር ውስጥ ምን ከቱሪዝም እናገኘውን ነገር እያገኘን አይደለም። ስለዚህ በዚህ አጋጣሚ ከተማችን ማህበረሰብ ሰላም እንዲመጣ በእውነት ላይ ቆሙ የበኩል ሚና እንዲወጣ በየድርሻው፣ በየኃላፊነቱ፣ በየስራ ድርሻው፣ በየማዕረጉ የበኩሉ ሚና እንዲወጣ ዘውትር እየሰራ እንገኛለን። ቱሪዝምን ያለ ሰላም ማሰብ የማይቻል ነው ያሉት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ላሊበላ ታሪኳን በሚመጥን መልኩ ሰላሟን ልታስጠብቅ ይገባል ብለዋል። ሃይማኖት አባቶቹ የሀገር ሽማግሌዎቹና የአካባቢው አስተዳደር ለሰላም መረጋገጥ ከልባቸው በመስራት ላሊበላን እንደ ላሊበላነቷ እንደ ቅዱስነቷ ጥበብ እጆች መፍለቂያ ከተማነቷ ና የስነ መንግስት መቀመጫ መፍለቂያ እና የስነ መንግስት ያለው ሕዝብ ደግሞ ለሽፍት አስተሳሰብ በቀላሉ የማይገዛ ታሪኩ የደለበ የደረደነ ሕዝብ ስለሆነ እዚህ ላይ ትኩረት አድርገው እንዲሰሩ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። የሴቶችን የአመራር ሰጭነት አቅም ለማሳደግና ተጠቃሚነታቸውን ለማረጋገጥ እየሰራ መሆኑን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ገለጸ። ቢሮው የቀውስ ማገገሚያና የቀውስ ጊዜ አመራር የተመለከተ ስልጠና ከክልል እስከ ወረዳ ላሉ ሴት አመራሮች በደሴ ከተማ ስልጠና ሰጥቷል። አንተነህ ጸጋዬ ተጨማሪ አለው። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ከወረዳ እስከ ክልል ላሉ ሴት መሪዎች የቀውስ ማገገሚያና የቀውስ ጊዜ አመራር ስልጠናን በደሴ ከተማ ሰጥቷል። አስተያየታቸውን ላሚኮ የሰጡ የስልጠናው ተሳታፊዎች በወቅታዊ ችግሩ በርካታ ጫናዎች ቢያጋጥሙንም በጥንካሬ ማለፍ እንደሚገባን ተገንዝበናል ብለዋል። ከሶስት ቀን ቆይታ ያገኘሁት የትኛውንም ችግር በጽናት ማለፍ እንደምትችል የትኛውም ቀውስ ቢፈጠር የቀውሱን ክሬዲት ተረድተህ ለዛ መውጫ መንገድ አዘጋጅተህ ማለፍ እንደመትችልና ከዚህ በፊትም ስናልፋቸው የመጣናቸው ጊዜያት በጥንካሬ የተሞሉ እንደነበሩ መረዳት ችያለሁ። ቀጣይ ላይ ይህን ወቅት እንዴት መርቼ ማለፍ እንዳለብኝ በርካታ መነሻዎችን አግኝቻለሁ ማለት እችላለሁ። ስለዚህ ሴቶች ራሳችን ለሰላም ሰላም ሲኖር ተጠቃሚ ሴቶች ነን፣ ሰላም ሳይኖር ሲቀር ደግሞ ተጎጂ ሴቶች ነን። ምክንያት ባሏን የምታጣበት ሰላም ከሌለ ባሏን ልጇን ታጣበታለች፣ ልጇን አታሳድግም በአግባቡ ተቀምጣ ስለዚህ፣ ለሰላሙ በጣም አስተዋጽኦ አላት ማለት ነው። ስለዚህ ሴት ልጅ እናት ልጇን ወደ ጫካ ልካ ከሆነ የማምጣት ባሏ ወደ ጫካ ልካ ከሆነ የማምጣት እና ሰላሙ እንዲፈጠር የማድረግ ሀላ፣ እንትንም ስላላት ይሄን ማድረግ ትችላለች። ሴቶች በአመራርነት ሂደት ውስጥ ሁለት ቤት ነው የምንመራው። አንዱ ቤት ላይ፣ ሁለተኛው ደግሞ ወተን ህዝብ ነው የምንመራው እና ሁለቱን አቀናጭቶ ለመምራት የነበረንን እውቀትና ጥበብ የበለጠ ከፍ አድርገን እንድንመራ በራሳችን ያለንን ተነሳሽነትና ሞራል ከፍ እንድናደርግ ብቻም አይደለም ህዝብን እንዴት ማገልገል እንዳለብን በጥልቀት የተማርንበት ነው። ለሚያጋጥሙ ቀውሶች እጅ መስጠት እንደሌለብን በአግባቡ ተረድተን በአግባቡ መመለስ እንደምንችል በሰፊው ያየንበት ሁኔታ ነው ያለው። በተለይ ደግሞ አሁን ላይ በክልላችን ያጋጠመውን ቀውስ እንዴት እየተመለሰ እንደሆነና የሴቶች ሚና ምን እንደነበረ በስፋት እያየን የመጣንበት ሁኔታ ነው ያለው። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ ስልጠናው ሴቶችን በኢኮኖሚያዊ በማህበራዊና በፖለቲካዊ ጉዳዮች የአመራር አቅማቸውን በማሳደግ ብቁ መሪዎች እንዲሆኑ ፋይዳዊ ጎላ እንደሆነ ገልጸዋል። እስካሁን ያጣናቸውን እድሎችም ለማካካስ በቁጭት ወደ ስራ ለመግባት የጋራ መግባባት ተደርሷል ሲሉ ኃላፊዋ ተናግረዋል። በስልጠናው በጣም ብዙ አመራሮች ደስተኛ ናቸው። ወቅታዊም ነው አስፈላጊም ስልጠና እንደሆነና ከዚህ በኋላ የገጠማቸው ነገር እንኳን በጣም የከፋና ከባድ ቢሆንም ነገር ግን መወጣት እንደሚችሉ ባገኙት ስልጠና ብዙ ልምዶችን እንዳገኙ ከብዙ እህቶቻቸው ብዙ ልምዶችን ስላገኙ እና ቀጣይ ደግሞ እስካሁን ያጣናቸውን እድሎች እስካሁን ያጣናቸውን ብዙ ነገሮች አካክሰው ማህበረሰባቸውን ሊጠቅሙ ትልቅ ስንቅ እንዳዘጋጁ ከብዙዎቻችሁ ሰልጣኞች ያገኘ ነው አለ። በመጨረሻም በትራንስፖርት ዘርፉ እየተስተዋሉ ያሉ ችግሮችን ለመፍታት ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን ወልዲያ ዩኒቨርሲቲ አስታወቀ። ዩኒቨርሲቲው ከሰሜን ወሎ ዞን ትራንስፖርትና ሎጂስቲክስ ጽህፈት ቤት እንዲሁም ከሌሎች ባለድርሻ አካላት ጋር በትራንስፖርት ዘርፍ እየተስተዋሉ ባሉ ችግሮችና መፍትሄዎች ዙሪያ ምክክር አካሂዷል። ከሰውን ሀይለ ሚካኤል ወልዲያ ዩኒቨርሲቲ የትራንስፖርት አገልግሎቱን ለማሻሻል የሚያስችል በጥናት የተደገፈ ምክክር ከባለድርሻ አካላት ጋር አካሂዷል። የዩኒቨርሲቲው ጥናት ለክልሉ የትራንስፖርት ዘርፍ ተግባራት ግብአት እንደሚሆን ተገልጿል። የሰሜን ወሎ ዞን ትራንስፖርትና ሎጂስቲክስ ጽህፈት ቤት ኃላፊ ባንቲ ምስጋናው ጽህፈት ቤቱ የአገልግሎት አሰጣጡን ለማሻሻል እየሰራ ነው ብለዋል። የህዝባችንን እንግልት የህዝባችንን ብሶትና ችግር በታሪፍም በትርፍም ያለውን ችግር ለመፍታት ጥረት ለማድረግ ነው ዝግጅታችን። አሁንም ማህበረሰቡ ትኬት ቆርጦ ከተመደበለት ተሽከርካሪ ገብቶ እንዲጓዝ እና እንዲሄድ በማድረግ ህዝባችን ሲደርስበት ከነበረው ጉተታ፣ ሲደርስበት ከነበረው እንግልት ከስር መሰረቱ በመቅረፍ ረገድ የሰራነው ስራ እጅግ በጣም አመርቂ ነው ብለን ነው የወሰድነው። ህዝባችን ከጎናችን እንዲሆን ጥቆማ እንዲሰጠን 6134 ነፃ የስልክ መስመር እንጭምር አዘጋጅተን ለማህበረሰቡ እየበተን እንገኛለን። የወልዲያ ዩኒቨርሲቲ የአካዳሚክ ምርምር ቴክኖሎጂ ሽግግርና ማህበረሰብ አገልግሎት ምክትል ፕሬዚዳንት ዶክተር ማር የበለጠ የትራንስፖርት ዘርፉን ለማጠናከር የሚያስችሉ ተግባራት እየተሰሩ መሆኑን አስረድተዋል። 2017 ዓ.ም ጀምሮ የትምህርት ሚኒስቴር ዩኒቨርሲቲዎች በቀጥታ ማህበራዊ ኃላፊነታቸውን ይወጡባቸው ብሎ ከለያቸው አንዱ የትራፊክ ደህንነትን ማስጠበቅ ነው። በዚህ ረገድ መጀመሪያ የሰራ ነው ሰሜን ወሎ ዋግኅምራ በአጠቃላይ በዩኒቨርሲቲው የመስሪያ ክልል ውስጥ ያሉትን የትራፊክ ጉዳዮች በጥናት መለየት ነው። ከዛ ጋር ተያይዞ ቀጥሎ የሰራነው ነገር ነገር ቢኖርም ምንድን ነው የወልዲያ መናኸሪያን የዲዛይን ስራ ተሰርቶ ለረጅም ጊዜ ሲገምገም ቆይቶ አሁን አራተኛው ዙር ተገንቦ ወደ መጨረሻው የዲዛይን ስራ ደርሷል። በአማራ ክልል ትራንስፖርትና ሎጂስቲክ ባለስልጣን የአሽከርካሪ ብቃት ማረጋገጫ ዳይሬክቶሬት ዳይሬክተር አሳየ ወንዲራድ የዩኒቨርሲቲው የጥናት ውጤት ለተቋማቸው ግብዓት ይሆናል ነው ያሉት። የመናሪያ ስታንዳርድ በለው፣ የመስመር ላይ ቁጥጥር በለው፣ የስልጠና ጥራት በለው፣ የማህበረሰብ ግንዛቤ በለው፣ እነዚህ ተደምረው የመጨረሻ ግቡ የትራፊክ አደጋ ለመቀነስ የሚሰሩ የተቀናጁ ስራዎች ናቸውና ይህን ለመስራት እንደ ክልልም የሰራናቸው ስራዎች ቢኖሩም ነገር ግን ዩኒቨርሲቲዎች ደግሞ ይህንን የማህበረሰብ አገልግሎት አንድ የትኩረት አድርገው ትራንስፖርት ላይ ያሉ ችግሮችን፣ ተግዳሮቶችን ለይቶ ፕሮግራም ወደ መሬት አውርደውታል። ዛሬ ሂደቱንና ውጤቱን ነው ያሳዩን። ቀጣይ ደግሞ ልንሰራ የሚገባቸውን ነገሮች አመላክተዋልና ግባት የሚሆን ነገር ያገኘ ነውና ዩኒቨርሲቲውን በዚህ አጋጣሚ ማመስገን ፈልጋል። የዩኒቨርሲቲው ቀጠናዊ ጥናት የትራፊክ አደጋ ለመቀነስ መፍትሔ አመላካች ነው ያሉት በፌዴራል የመንገድ ደህንነት ፈንድ አገልግሎት የመንገድ አገልግሎት ግንዛቤና ሁነት ፈጠራ ባለሙያ ፀጋዛ አብረታ እንደ ሀገር ቀድሞ የነበረው የደንብ መተላለፍ ቅጣት አስተማሪ ባለመሆኑ የተሻሻለ ደንብ ተዘጋጅቷል ብለዋል። ከአሁን በፊት ቅጣቶች እዚህ ግባ የሚባል አልነበሩም። አስተማሪ ካለመሆኑ የተነሳ በጥናት ነው ሰፊ ጥናት ሰርተናል በአገር አቀፍ ደረጃ ትልቁ ፋይንዲንግ ግኝት የተገኘው ግኝት ምንድን ነው? ቅጣቶቹ በቂ አይደሉም፣ አስተማሪ አይደሉም። ይሄ ከአሽከርካሪዎች ከተለያዩ ባለድርሻ አካላት ጥናቱ የሰራ ነው እና አዲስ ህግ ወጥቷል። ዓለም አቀፍ ስታንዳርዱ የጠበቀ ከዓለም ቤስት ፕራክቲስ ጋር የምስማማ ህግ አለን። ህጉ ደንብ ቁጥር አምስት ሀምሳ ሰባት ይባላል። የትራፊክ መቆጣጠሪያ ደንብ ነው። ህጉን በትክክል የምናከብረው ከሆነ ለውጥ ያመጣል ማለት ነው። በአንዳንድ ክልሎች ለምሳሌ ለውጥ አምጥተዋል፤ አሽከርካሪዎች ጥፋት ከመስራት እየተቆጠሙ የፌዴራልና የክልል የመንገድ ደህንነት የትራንስፖርትና ሎጂስቲክ ተቋማት ተወካዮች፣ የወልዲያ ከተማ አስተዳደር እና የሰሜን ወሎ ዞን መንገድ ደህንነት ባለሙያዎች፣ የተሽከርካሪ ባለንብረት ማህበራት፣ የሀገር ሽማግሌዎች እና የሃይማኖት አባቶች እንዲሁም ከትራንስፖርት ጋር ተዛማጅ የሆኑ ባለድርሻዎች በምክክሩ ተገኝተዋል። ውድ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የእስካሁኖቹን ይመስላሉ። ከእኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።